ጤናስጥልን ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ የተዘጋጁ ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ እቆያለሁ። የከፍተኛ የትምህርት ተቋማት ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን በጋራ ለመስራት አቅም መፍጠሩን በአማራ ክልል የሚገኙ የመንግስት ከፍተኛ የትምህርት ተቋማት ፎረም ገለጸ። ትብብርና አጋርነት ለሁለንተናዊ ማህበረሰብ ለውጥ በሚል መሪ ሀሳብ ሀያ አራተኛው በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም በወሎ ዩኒቨርሲቲ እየተካሄደ ነው። ከደራሊ ተጨማሪ አለው። በአማራ ክልል በጤና፣ በትምህርት፣ በግብርና፣ በሰብአዊ ድጋፍና በማማከር ቀላል የማይባል አስተዋጽኦ እያበረከተ ይገኛል። በአማራ ክልል የሚገኙ የመንግስት ከፍተኛ ትምህርት ተቋማት ፎረም አስር ዩኒቨርሲቲዎችን በአባልነት የያዘው ይህ ፎረም ትብብርና አጋርነት ለሁለንተናዊ ማህበረሰብ ለውጥ በሚል መልእክት 24ኛ ጉባኤውን በወሎ ዩኒቨርሲቲ አስተናጋጅነት አካሂዷል። በዕለቱ የመክፈቻ ንግግር ያደረጉት የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ ፎረሙ ዩኒቨርሲቲዎች ልምድ የምንለዋወጥበት ከመሆኑ ባሻገር በጋራ የምንሰራበትን እድል ፈጥሯል። ብለዋል። ይህ መድረክ እውቀትን የምንለዋወጥበትና ስኬቶችን የምናሳይበት ብቻ ሳይሆን በይበልጥ እንደ አካደሚክ ተቋማት ያለንን የጋራ ኃላፊነት በጥልቀት ለማንጸባረቅና ሳይንስና ትምህርትን ከማህበረሰባችን ችግር ጋር በማሰናሰል በመተግበር ክልላችንን ብሎም ሀገራችንን ለመለወጥ የሚያስችል አጋጣሚ ይሆናል የሚል ጽኑ እምነት አለን። ይህ ፎረም በክልሉ የተለያዩ ዘርፎች ላይ የራሱን ድርሻ እየተወጣ ይገኛል ያሉት ዶክተር አወል ወሎ ዩኒቨርሲቲም በቴክኖሎጂ፣ በግብርና፣ በቱሪዝም፣ በዲጂታላይዜሽን እና በሌሎች ዘርፎች ላይ በትኩረት እየሰራ እንደሚገኝ ተናግረዋል። ወሎ ዩኒቨርሲቲ ይህንን ታላቅ መድረክ ከፎረሙ ጋር ሲያዘጋጅ በሀገር ደረጃ የተጀመሩ ግብርናን የማዘመንና ምርታማነትን የማሳደግ ውጥኖችን፣ ቱሪዝምን፣ ዲጂታላይዜሽንን፣ የሰላም ግንባታን፣ ከተሜነትንና ትምህርትን በመደገፍ ለህብረተሰባችን ለውጥ መረጋገጥ የሚያግዙ የጋራ ፕሮጀክቶችን ለመጀመር የትብብር ጥሪ በማቅረብ ጭምር ነው። የፎረሙ የቦርድ ሰብሳቢና የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ በክልሉ የሚገኙ የመንግስት ከፍተኛ የትምህርት ተቋማት በማህበረሰብ አገልግሎትና ሌሎች ልዩ ልዩ ዘርፎች ላይ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ ነው የገለጹት። በግብርና ከፍተኛ ሰፊ የሆነ ስራ የሰራ ነበር። በትምህርትም ቢሆን የጊዜያዊ የስልጠና ፓኬጆችን በማዘጋጀት ስኮላርሽፕ ለአመራሩ በማዘጋጀት አጫጭር ስልጠናዎች የተካሄዱበት ሁኔታ አለ። በማዕድን ዘርፍ አሁን በርካታ ስራዎች ነው እየተሰሩ ያሉት። በቀጣይም የፎረሙ አባል የሆኑ የከፍተኛ ትምህርት ተቋማት በቴክኖሎጂ በማህበራዊና ሰብአዊ ዘርፎች ላይ በትኩረት እንደሚሰሩ አስገንዝበዋል። የቀረም ብዙ ነገሮች አሉ ለዚህ ማህበረሰብ የሚሰራ እንደ ግለሰብም እንደ ተቋሙም ይሄ ማህበረሰብ ብዙ ሊረዳ የሚችል የሚገባው ማህበረሰብ ነው እና ክቡር ርዕሰ መስተዳድሩ የተናገሩት ነገር እውነት ለመናገር በእቅድ ይዘን በዝርዝር ቆጥረን ተቀብለን ቆጥረን የምንመልሳቸው ና ማህበረሰቡን ህይወት የምንቀይርበት ሁኔታ ይፈጠራል ብዬ ነው የማስበው። ከፎረሙ አባል ዩኒቨርሲቲዎች አንዱ የሆነው የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጽደወይን ፎረሙ ለዩኒቨርሲቲዎችም ለክልሉም የጎላ በርክቶ እንዳለው ነው የተናገሩት። በእርግጥ ከተመሰረተ ማግስት ጀምሮ በክልሉ ያሉ ዩኒቨርሲቲዎች በጋራ የክልሉን አጀንዳዎች የጋራ እያደረጉ አላስፈላጊ የሰው የሰው ሀብት የቁሳቁስ ብክነቶችን በማስቀረት የእውቀት ሽግግር በማድረግ እርስ በርሳችን በመማማር ዘርፈ ብዙ ስራዎችን ሲሰራ የቆየ ፎረም ነው። እንደ አንድ ተቋም ነው የሚያስተሳስር ትልቅ ድልድይ ነው። ይሄ ፎረም በጣም ቤተሰብ አድርጎናል። እኛ እርስ በርሳችን ብቻ ሳይሆን በክልሉ ውስጥ ያሉ ከክልሉ መንግስት እስከተለያዩ ወረዳዎች ድረስ ወርደን እንድንሰራ ያስተሳሰረ ተቋም ነው። በዕለቱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በቪዲዮ መልዕክት ያስተላለፉ ሲሆን የከፍተኛ ትምህርት ተቋማት ማህበረሰቡን የሚያሻሽሉ ጉዳዮች ላይ ነጻና ገለልተኛ ሆነው ስራዎችን እንዲያከናውኑ ጥሪ አቅርበዋል። የኢትዮጵያ ታምረት ንቅናቄ የአካባቢ ጸጋዎችን በመለየትና ለባለ ሀብትሞች ሁኔታን በመፍጠር የኢንቨስትመንቱን ፍሰት እያሳደገ መምጣቱን የደቡብ ወሎ ዞን አስተዳደር አስታወቀም። ኢትዮጵያ ታምርት እኛ እንሸምት የደቡብ ወሎ ዞን የማጠቃለያ ውይይት በኮምቦልቻ ከተማ ተካሂዷል። መሀመድ በቀለ ኢትዮጵያ ታምርት እኛ ምንሸምት የደቡብ ወሎ ዞን የማጠቃለያ መድረክ በኮምቦልቻ ከተማ ተካሂዷል። በመድረኩ ተሳታፊ ከነበሩት ባለሀብቶች አንዱ የሆኑት አቶ ኢማም አሊ በዞኑ ለኢንቨስትመንት ያለውን ምቹ ሁኔታ በመጠቀም እያለው መሆኑን አስታውቀው በቀጣይ ቢስተካከሉ ያሏቸውን ጉዳዮችም አንስተዋል። የመጀመሪያ ኢንቨስትመንት የጀመርኩት በማደያ ነው። የማደያውን ስል ደግሞ አሁን በአስር ሺ ካሬ ሪዞርት ባለሶስት ኮከብ ሪዞርት ቦታ ተቀብዬ እሱን አሁን ካርታ ተሰጥቶኝ ፕላን እየተሰራ ነው። ኦልሞስት በቃ ወደ ግንባታ ያል ገባ በዝግጅት መስጠት ላይ ነኝ። ይሄ የምንድነው የአመራሮቹም መንግስት ያስቀመጠው በኢትዮጵያ ላምታምርት ላይ ያን የዛ ውጤት ነው ብዬ ነው የማስበው። ይሄ ተበራቱ መቀጠል አለበት። ክልል ማዕድን ቢሮ ላይ ትንሽ የሚስተካከሉ ብዬ የሚላቸው ቶሎ ምላሽ ቢሰጡ የቃሉ ወረዳ አስተዳዳሪ አቶ ሙህድን አህመድና የወረኢሉ ከተማ ተቀዳሚ ምክትል ከንቲባ አቡ ሽመር የኢትዮጵያ ታምርት ንቅናቄ አካባቢያዊ ጸጋዎችን በመለየት ለባለሀብቶች ሀብቶች ምቹ ሁኔታን ለመፍጠር የሚያጋጥሙ የመሬትና የሰላም ችግሮችን በመፍታት እየሰሩ መሆናቸውን ገልጸዋል። ከ ከሀያ በላይ በእርሻ ኢንቨስትመንት የተሰማሩ ባለ ሀብቶች አሉን። ከተሞቹን ማዕከል አድርገው በአዲስ መልኩ እየገቡ ያሉ ባለ ሀብቶች አሉ። አልፎ አልፎ የገጠመን የመሬት ጋር ተያይዞ ያለ ቻሌንጅ አለ በተለይ ከሶስተኛው ግን በማስለቀቅ ሂደት የተወሰነ መጓተቶች ችግሮች አሉ። እነሱን ከዞኑ ኢንቨስትመንት ከዞኑ መሬት መምሪያ ጋር በትብብር እየሰራን አሁን ወደ ስምንት ባለሀብቶች አሁን በዚህ በጀት ዓመት እዚህ አካባቢ ላይ በልዩ ልዩ ዘርፎች በተለይ በማኑፋክቸሪንግ ዘርፉ ለማሰማራት ከሞላ ጎደል ቅድመ ዝግጅታችንን አጠናቀናል። ማኑፋክቸሪንግ ዘርፉ እና በአገልግሎት ዘርፉ በሆቴል ና ቱሪዝም የተሻሉ ስራዎች እየተሰሩበት በተለይ አሁን ላይ የገባንበት የሰላም እጦት ችግር ይታወቃል ከሱ ጋር ተያይዞ ጦርነቱ ያላገደው ወይም የሰላም እጦቱ ያላገደው ከተማ ነው የተጀመሩ ፕሮጀክቶች እየተጠናቀቁ ያሉበት ከተማ ነው። የደቡብ ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሶፊያ ኢብራሂም እስካሁን ከአራት መቶ በላይ ባለሀብቶች በአምራች ኢንዱስትሪው ዘርፍ መሰማራታቸውን ገልጸው የሚታዩ ችግሮችን በመቅረፍ አዳዲስ ባለሀብቶችን ለመሳብ ትኩረት ተሰጥቶ እየተሰራ ነው ብለዋል። ወደ ሃምሳ ሄክታር መሬት በሁሉም ከተማ አስተዳደር በገጠር ወረዳ ደግሞ መቶና ከዛ በላይ መሬት እንዲዘጋጅ እየተደረገ ባለሀብቱ በዚህ ዘርፍ እንዲሰማራ የማድረግ ስራ እየሰራን ስለሆነ በአዳዲስ ባለ ሀብቶችም በዘርፉ እንዲሰማሩ ከማድረግ አኳያ በርካታ ችግሮችን እየፈታ ነው። የመሰረተ ልማት ጥያቄ ያለበት ሁኔታ አለ። አንዳንድ ቦታ ላይ ውሃና መንገድ መብራትም ጭምር ያስፈልጋልና ይህን ችግርም ከመፍታት አኳያ መብራት ኃይልም ኢቨን ብድር የሚፈልጉ ባለሀብቶች አሉ። ብድርም እንዲወስዱ ከማድረግ አንጻር ባንኮች ጋር በመነጋገር ችግሩን እንዲፈታ ከማድረግ አንጻር በጣም በርካታ ስራ እየሰራና ያለነው። ኢትዮጵያ ታምርት እኛም እንሸምት ንቅናቄ የአምራች ዘርፉ እንዲሰፋና ዜጎች በሀገራቸው ሰርተው እንዲለወጡ ተስፋ የሰጠ ስለመሆኑ የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮነን ተናግረዋል። በአንድ በኩል በጣም ብዙ የኢንዱስትሪ ምርቶችን ከውጭ ነው የምናስገባው ሰብስቲቲዩት እያረግን የምንሄድበት ትልቅ እድል እየተፈጠረ ይሄዳል። ብዙ ምርት ማምረትና የኢትዮጵያ ሕዝብ ይሄን ምርት የሚጠቀምበትንም ትልቅ እድል መክፈት የሚቻልበት አማራጭ አለ። ኮምቦልቻ ያለውን በዙሪያው ካሉ አካባቢዎች ላይ በደንብ አስተሳስረን ማልማት ከቻል ብዙውን ወጣት ጉልበቱንም እውቀቱንም እዙ ሀገሩ ላይ እንዳፈስ፣ ለባለሀብቱ ለሀገሪቱም እድገት በጣም ትልቅ አስተዋጽኦ የሚያበረክትበትን ሁኔታ መፍጠር የምንችልበት እድል አለ። በቀጣይ ዞኑንና ቀጠናውን በኢንቨስትመንት ተመራጭ ለማድረግ የተለያዩ የኢንቨስትመንት ማነቃቂያ መርሃ ግብሮች እንደሚከናወኑ ተመላክቷል። በምርት ዘመኑ የተሻለ ምርት ለማምረት የምርት ማሳደጊያ ግብዓቶችን የማሟላትና ሌሎች የቅድመ ዝግጅት ስራ ማጠናቀቃቸውን የሰሜን ወሎ ዞንና የወልዲያ ከተማ አስተዳደር ግብርና መምሪያዎች ገለጹ። የዞኑንና የከተማ አስተዳደሩን የ2017/18 የመኸር ሰብል ቅድመ ዝግጅት የተመለከተ ውይይት በወልዲያ ከተማ ተካሂዷል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባለሁ የሰሜን ወሎ ዞን ግብርና መምሪያ የ 201718 ሰብል ልማት ንቅናቄ በወልዲያ ከተማ አካሂዷል። እንደ ዞን የተሻለ ምርት ለመሰብሰብ የሚያስችል ቅድመ ዝግጅት መኖሩን የተገለጸው የመቄት ወረዳና ና የራያ ቆቦ ወረዳ ግብርና ጽህፈት ቤት ኃላፊዎች የተፈጥሮ ማዳበሪያ ዝግጅት ተጠናቋል ብለዋል። ከ900 ሜትር ኪዩብ በላይ በማዘጋጀት አሁን ባለበት ተጨባጭ ሁኔታ ወደ ማሳይ የመበተን ስራዎች እየሰራን ያለበት ሁኔታዎች አሉ። ምርትና ምርታማነትን ለመጨመር አንዱ ያው የመር ኮምፖስት ነው። የመር ኮምፖስት ከሀያ ሺ ሜትር ኪዩድ በላይ የመር ኮምፖስት ተዘጋጅቷል። ከዛም በተጨማሪ በሪ ኮምፖስት አለ። ምርታማነት የሚጭ ጨምረው እንደ ማዳበሪያ ደግሞ ከሀያ ሺ በላይ ኩንታል ማዳበሪያ ብዙን ደረጃ ላይ አለ። በኛ ደረጃ ስርጭት ጀምረናል። እነዚህን ተጠቅመን ምርትና ምርታማነትን እንጨምራለን። ከዚህ በተጨማሪ ምርትና ምርታማነትን የሚጨምረው ይህ ግብአት ብቻ ሳይሆን የተለያሳ ቁጥጥር የባለሙያ ክትትል በማሳለያ መካሄድ እነዚህን ተጨምሮ ነው ምርትና መተምት የሚጨምሩ። የዞኑ ግብርና መምሪያ ኃላፊ ተገኝ አባተ 231 ሺህ ሄክታር የሚታረስ መሬት መኖሩን ገልጸዋል። 5.9 ሚሊዮን ኩንታል እናመርታል ብለን በእቅድ ውስጥ ይዘን ነው እየተንቀሳቀስን ያለን ነው። ይህንን ምርት ለማግኘት ማዳበሪያ በተለይ በዚህ አመት አቀራረቡ በጣም ጥሩ ነው። እንደዞን እቅዳችን 216 ሺህ ኩንታል ነው። በአሁኑ ሰዓት 97 ሺህ ኩንታል አካባቢ ቀርቧል። በተመሳሳይ የወልዲያ ከተማ አስተዳደር ግብርና መምሪያ የሰብል ንቅናቄ መድረክ አካሂዷል። ከአርሶ አደሩ ግንዛቤ ፈጠራ ጀምሮ የማሳ ዝግጅት ክትትል ማድረጋቸውን የመድረኩ ተሳታፊ የቀበሌ ግብርና ባለሙያዎች ገልጸዋል። የከተማ አስተዳደሩ ግብርና መምሪያ ኃላፊ ደስታ ሞላ ማዳበሪያና ምርጥ ዘር መቅረቡን አስረድተዋል። የማዳበሪያ ፍላጎት ጋር ተያይዞ አደንጉር ማህበር አስገብተናል። ጀነቶ ከማህበራቸው ነው የሚወስዱት በተመሳሳይ መሀልና ጎላም ደግሞ እዚህ መጥቶ የሚወስዱበት ሁኔታ ስላለ በአግባቡ አርሶ አደሩ በእጁ መያዝ አለበት። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ በሚቀጥለው በጀት ዓመት ለአጠቃላይ የግብርና ዘርፍ እስከ መቶ ሚሊዮን ብር በጀት እንደሚያዝ ገልጸዋል። ገጠር ላይ ያላችሁት የግብርና ባለሙያች ያቺ ቀበሌ በስርህ ያለችው ቀበሌ ማናት? ጸጋዋ ምንድን ነው? ህዝቡ ምን ሊሰራልኝ ይችላል? ከመንግስት ምን ማግኘት አለብኝ፣ እኔ ምን ላድርግ ብሎ የሆነ ታሪክ ሰርቶ የማለፍ በዛች ባለህባት ቀበሌ ላይ ታሪክ ሰርቶ የማለፍ ማዳጊ የሆነ ተሻጋሪ የሆነ ስራ ማሰብ ያስፈልጋል። ይሱን ካሰብ አርሶ አደሩ ላይ ያለ ከብትን እንኳ ወደ ዘመናዊ መንገድ ቀይረን ወተት እዛ አካባቢ ላይ የሚደፋበት ደረጃ ማድረስ እንችላለን። እዛ አካባቢ በቃ አትክልት ተትረፍርፎ የወደቀበት ማድረግ ይቻላል። እስከ መቶ ሚሊዮን ብር እንይዛለን ለምሳሌ የሚቀጥለው ዋና ስራችን እናደርገዋለን። በዋና በዋና ጉዳዮች ላይ እና ጉልተው በሚወጡን ስራዎች ላይ መድበን እንቀሳቀሳለን። ስለዚህ ይሄን አስባችሁ ይህን ካፒታል ለመጠቀም ምን ማድረግ አለብን ከባለሙያ ብላችሁ አስባችሁ ከወዲሁ ማምጣትና የበጀቱ አቅም መሆን አለበት ምኑ እቅዱ በከተማ አስተዳደሩ 2475 የሚታረስ መሬት መኖሩና ከ56000 ኩንታል በላይ ምርት ለመሰብሰብ መታቀዱ ተመላክተዋል። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹን ይመስሉ ነበር። ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ